ምንድን ነው ጉድ? ምንድን ነው? ችግር ነው ይኸው። ሻፈንጫ ሻፈንጫ ሻፈንጫ ሻኩር ፈሻል ማለት ነው። ምንድን ነው ይችላል? ታዲያ ምን አሰበ? ዝናን የሚያዛለብን እያለም ምን እንደዚያ እያለ ዝናን በደንብ ያውቀዋል። ዝናን ብቻ ሳይሆን ዝና የሚያውቃቸው ሰዎች በሙሉ ያውቃል። እባክህ ሞገስ፣ አንተ ከእንደዚህ አይነት ችግር ውስጥ ራቅ። ትንሽ ጊዜ ሲቀረ መልሰን ደግሞ ችግር ውስጥ እንዳንገባ። ጓደኝስ ሉላ አብሮ አደጊስ፣ ግን አለገና እኔ ችግር ውስጥ ልገባ ነው። እሱ እንደዛ ሲሆን ችግር ውስጥ ገባ ማለት እኔም ችግር ውስጥ ገባለሁ። ትንሾታል። ዛሬ ግን የምልሽን ካላደረሽ በፍጹም አታድኛት። ያረት ጌሱ ደግሞ ምን ማለት ነው ግን ሰላም ውድ ቻናል ቤተሰቦች ሰዎች እንዴት ናችሁ? በእያላችሁ በሰላማችሁ በዘት ተረፍረፍ ይወልል። ለዚህ ቻናል አዲስ ሆና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ምሳሌ ክፍል ሰማንያ ይዤ መጥቻለሁ። ባለፈው ክፍል እንግዲህ ማድብል ማህሌትን ስለ ብሩክ እየጠይቃት ነበርና የሆነ ነገር እማውቀው ነገር አለ ብላ ጠይቀው ነበርና ምንድን ነው ያለሽ ሲልም ሲጠይቃት ብሩኬ እንደማይመለስ ተመልሶም እንደማይመጣ ነግሮኛል ብላ ትነግረዋለች። እና ትለቀኛለህ ወይ ስትልም እንትን ትለዋለች። አይ አለቅሽም ብሎም እሱም ቆይ ገና ብዙ ይቀርሻል ሲልም ትቷት ይሄዳል ማለት ነው። ዝና ዝና መጦለህ መጦለህ አንቲ ተረገምክ ማን እንደሆነአላወቀኝም እያለ መድብልም እንግዲህ ወንድሜን ወንድሜን እያለ በእንትን በጸጸትና በእንትን ሆኖ እንግዲህ ስሜታዊ ሆኖ ወጥቷል ማለት ነው። ዝናን የሚያገኝበት ምክንያትና ዝናን እንዴት መያዝና እንዴት ብሩኬ ማግኘት እንዳለበት እያሰበ ነው እና ሞገስን አግኝቶ ብሩኬ ከዝና ጋር እንዳለና ዝናን ማገት እንዳለበት ይነግረዋል። ሞገስም እንግዲህ እንዴት አድርገን ነው እሱ የምናግተው ሲለው፣ አይ ሊከብደን ይችላል ግን እሱን መያዝ አለብን እሱንን ጓደኞች ምን እንደሚሰሩ ስለማውቅ ስለዚህ ዝናን ማገት አለብን ሲል ለሞገስ ያማክረዋል ማለት ነው። ሞገስም እንግዲህ ዓለም የጉልበተኞች እንደሆነች አትርሳ ሲልም ይመክረዋል። አዎ ወንድሜ፣ ግን በጉልበተኞች ውጭ በጭካኞች ውስጥ ሆኖ አልተወውም። ስለዚህ ዝናን ማገት አለብኝ እያለም ያማክረዋል። ቅድስት ማህሌት ምግብ ልታበላት እየሞከረች ባለች በሳ ምግብ ከምታበይ ፈተሽ ልቀቂን ስትለም ትማጸናታለች። እኔ ለአንቺ እንደዚህ ነው ወይ ስትላትም፣ አንቺ ከዚህም በላይነሽ እኔ ምን አደረግሽ? ሲጀመር እንዲያውም አክብርልሻለሁ እስካሁንም ድረስ ትዬ ብዬ እየጠራሁሽ ነው። አንቺ ግን ምን አደረግሽ? እንዲያውም ትቸልሻለሁ ያደረግሽኝም በሙሉ ሲላት፣ እነዚህ ቤተሰቦች ጨካኝ ናቸው፣ እንደዚህ የሆን እያወቅሽ እንዴት አትለቂም? ስትላትም እንዴ እነሱ ጨካኝ አይደሉም። እነሱ ጀግና ናቸው። እናቶች እናታቸው ምን አለ ጨመር ጨመር አድርጋ በወለደቻቸው ስትላትም፣ ምንድነው አንቺ እንደዚህ መተይ ስትልም፣ እሷን ትገስጻታለች። አሁን ዝም ብለሽ መግቡን ብይ ስትላትም፣ እኔ በፊት ልብስ ወይስ ጫማ ስገዛልሽ አልነበረም ወይ ስትልም ትጠይቃታለች። ቅባት ስገዛልሽ አልነበረም ወይ ትላትም እንደውም ይሄ ምግብ አይገባሽም ብላ ይዘባት ሄዳለች። አረ ቅድስት አሞኛል፣ እባክሽን ርቦኛል እያለች ስትማጥናት እንግዲህ ቅድስት በዛን ስትለምና ስለነበረ መጀመሪያውን እንቢ ስላለቻት እንግዲህ ዝም ብላት ሄዳለች። ዝናም ለኤፍራታ ይደውልና እንዴት ነው ደውለሽ እንኳን አትጠይቂም ምንድነው ዝም ያልሽው ሲላት ደውዬ ልጠይቅህ ነበረ ስትል ትመልሳለች። አሰለ ማህሌት የሰማኸው ነገር አለ ወይ ስትለውም፣ አንቺ እንደገና መልሰሽ እኔን ትጠይቅኛለሽ እንዴ ይላታል። ምን አይነት መሀይም ነገር ነሽ? እኔ ናዙርሽ የምትጠይቂ ሲላትም፣ ወደ እነ ቡርኬ ቤት ስንሄድ እኮ መድብል እኔ ጋር ነበረ፣ ስለዚህ ማንም ሊያግታት አይችልም ብላ እሱም ትነግረዋለች። ታዲያ ለምን ስልኳን አጥፍታ ጠፋች? ቅድስት ደግሞ አታግታትም ስትልም ትነግረዋለች። ባልም የላትም ስለዚህ እንዴት ስትልም ትወይ ጠብሳይ ይሆናት ትለዋለች። ስትጠብስ ምን እናሳውቃም መሆን አለበት ሲልም፣ በኋላ ዋጋ ያስከፍላታል፣ ዝም ብላ ለምን ትጠፋለች ሲልም ትንላት፣ አንቺ የት ነሽ ሲላትም አቤት ነኝ ትለዋለች። ነይ በቃ ሲልም፣ እንግዲህ ወደ ሱ እንድትመጣ ይጠይቃታል። እንድነው ነይ በቃ ሲላትም፣ እኔ እኔ ስትለም፣ አዎ ዝና ሰው ይበላላሉሽ እንዲህ ሲላትም፣ አዎ ትለዋል። አይ ያለህበትን አላውቅም ስትልም፣ አድራሻ ሰጥሻለሁ እናም ወደ ኔጋ ነይ ሲልም ለኤፍራታ መልእክት ያስቀምጣል ማለት ነው። ሞገስና መድብልማ አንድ ላይ ቁጭ ብለው እንግዲህ ህይወት ግን በጣም አንዳንድ ጊዜ ጨካኝ ነች እያለ እንትን ይላል። በዚህ ምድር ላይ ስኖር የምፈልገውን ነገር አግኝቼ አላቅም፣ ደስተኛ ሁኝ አላቅም፣ ፍቅረኛ የለኝም፣ ሚስት የለኝም፣ ልጅ የለኝም እያለ እንግዲህ መድብል እንትን ይላል። ሞገስም ይደርሳል። ለሁሉም ጊዜ አለው ይለዋል ዝም ብሎ ተስፋ ብቻ በዚህ ምድር ላይ ስትኖር ሁሉን አይተህ እንዳላየ ደስተኛ ልትሆን ራሱ አትችልም፣ እያለም እንግዲህ ሁለቶች ያላቸውን ችግራቸውን ያሳለፉትን ነገር እንግዲህ እያወሱ ይጨዋወታሉ ማለት ነው። ስናም አብርሻት ለምን አልሄድሽም? እያለ ያንገራግራት የመደብ ልጋን የነበርኩ እኔ እኔ ጋር አንድ ነገር ይምጣ እና ነግሬሻለሁ እያለ እንትን ይላል። የጠፋች እኮ እሷ ናት ይላታል። ሲጀመር ሷን ማንም ይፈልጋት የለም እያለ እንትን ይላል። እኔን ለማጥመድ የሚፈልጉ ሰዎች ግን ለእነሱ ስትል እነሱ ጋር እንትን ስትል የጠፋች ከሆነ ግን እዛው ብትሞት ይሻላታል ሲልም ይጠይቃል። ለምን አንተ አትፈልጋትም ትላለች። የት ዜና እነ ብሩክ ጋር ነዋ ትላለች። አዛንዶች በምን እርግጠኛ ሆንሽ ይላታል። እና ታዲያ የት ትሄዳለች? ወይም ለፖሊስ እናመልክት ትላለች። አንቺ ጅል ለብሩክ ለፖሊስ አትበይ ሲልም ይጠይቃታል። እና ታዲያ ምን እናድርግ ስትለዋል። በቃ እንዳልሽው ወንድ ተከትለ አህዳ ይሆናል ይላታል። ማህሌትም በታገተችበት ወይም በታሰረችበት ክላስ ምሳሌ ትገባለች። ደሞ እዚህ ምን ታደርጊያለሽ? እማዬ ስትላትም አይ እነሱ እንደዚህ አድርገው አሰሪ ፍቺኝ፣ እና እኔ ያናፈቅሽም ሳሚኝ እያለችም ስትጠራት ነበረ። እናም መሷ ተሰማትና፣ ሽሽትለን፣ አጠገቤ ና ቁጭ በይ ስትልም እሷ ካጠገባ ቁጭ ትላለች። በዛን ሰዓትም የታሰረችውን እየፈታች ነበረ። እናም ከፈታች በኋላ ምሳሌን አንቃ ትይዛታለች። እናም ቅድስትና የግሬን ፍቺ እና ውጭ እዚህ እስከ ዛሬ እስከ ዛሬ አድነሻታት። ዛሬ ግን ከኔ ልታደኛት አትችል አትችዬም አሁን ያልኩሽን ብቻ ማድረግ አለብሽ ስትል ቅድስትን ታስፈራራታለች። ቅድስት ደግሞ እትዬ እባክሽ ተይ፣ ለምንድን ነው እንደዚህ የምታደርጊው? እባክሽ ተይ እያለች ስትማፀናትም እሷ ግን መስሚያ የላትም። አሁን ያልኩሽን ብቻ ማድረግ ብቻ የሚጠበቅብሽ የታሰርኩትን እግሬን ፍቺ፣ ና ውጭ ስትልም ትጠይቃታለች። አለበለዚያ ልታድኛት አትችም እያለች ታስፈራራታለች ማለት ነው። እና በዚህን ሰዓት ነው ፊልሙ ያለቀው ማለት ነው። ውድ ቤተሰቦች እስካሁን ለነበረን ቆይታ መልካም ጊዜ ይሁንላችሁ። ወደ እንደተለቀቀ የምናደርሳችሁ ይሆናል።